ሰላም ሰላም፣ ውድና እየተከበራችሁ የቻናለ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ እያልኩ ዛሬም ደግሞ በአዲስ ነገር ከች ብያለሁ ማለት ነው። እንግዲህ ዛሬ ሲመጣ በልዩ ነገር ነው መጣሁት ማለት ነው። እና ቤተሰቦች በጣም ነው የገረመኝ ማለት ነው። እዚ ተንበል ላይ አስቀምጥኩላችሁ ነገሩ በጣም ነው የገረመኝ ማለት ነው። እሱስ ምንድን ነው ካላችሁ የእውነት ስነግራችሁ ማለት ነው ሃይምዬና ብሩክ ልዩ ልዩ የሆነ ነገር ነው የተነገሩልን ማለት ነው። እና ውድ ቤተሰቦች እንግዲህ ምን እያሉ ይገኛሉ ማለት ነው? ብሩክ ያለው እንግዲህ የአሁኑ ሰው በጭንቅላ ሳይሆን በሆዱ ማሰብ ጀምሯል መሰለኝ ብሏል። እንግዲህ ሃይምዬ ደግሞ ወደ ሌላ ከምትወስቡ ወደ ጩለት ብታስቡ ይሻላችኋል ብላለች ማለት ነው። የእውነት ነግራቸው በጣም በጣም በጣም ትልቅ ትልቅ ቃላቶች ወይም ደግሞ መልስ የሚሆንላቸው ነገር ነው የጠቀሱ ማለት ነው ሁለቱም ማለት ነው። በቲክቶክ ገልጽ ነው የለቀቁ ማለት ነው። እንግዲህ እንዳየኑ ወይም ደግሞ እንደምንሰማ ከሆነ ለሃይሚ ምን እያሉ ነው? ለብሩኬ ህንግ ስጦታ ገዝተሽ ለብሩኬ ስጪ ተብላ ከተነሳች በኋላ ካናገራት በኋላ ምንድን ነው ብሩኬ እኔነኝ ስጦታ የገዛሁት እሷ አደለችም ገስታ የሰጠችክ እኔነኝ ገስተ ሾ ሲጩ ያልኩት ብላ እንደዚህ በውስጥ በውስጥ በጣም ብዙ ነገሮች የተነጋገሩ ይገኛሉ ማለት ነው። ይሄን ያደረጉ ያለ ለምንድነው ሀይሜና ብሩኬ ለማለያየት ለማጣላት የምትሞክሩ ሰዎች በጣም ነው የምትገርሙኝ። በኢየሱስ ምንድን ነው ይሄ ሁሉ? ሲቀጥል ማለት ነው ብሩኬ፣ እውነቴን ነው የሚላችሁ እዚህ ዱባይ የመጣ ጊዜ ማለት ነው እግዚአብሔር ነው የሚላችሁ አጠገቡ ሁኜ ማለት ነው ሰላም ነሽ ከማለት ውጭ ምንም ነገር አውራ ቪዲዮ ላይ እንደዚህ የሚያወራ ሰው ወይም ደግሞ አለ አደለ እንደዚህ የምለበለበ ሰው አይደለም ብሩኬ። ዓላማ ያለ ሰው ለተናገሬ ነገሮች መቼ ፈጽሜ ማሳየት የምችለው የምለው ሰው ነው ይነገ የሚያስበው ሰው ነው። ሲቀጥል ደግሞ ሀይሜና ብሩኬ መካከል መግባት የምትፈልጉ ሴቶች እግዚአብሔር ነው የስራችሁን ይስጣችሁ። መቼም አታገኙም፣ ይሄን ወቁ ብቻ መቼም አታገኙም። ሀይሜና ብሩኬ ውስጥ መሀል እንገባለን ብላችሁ ማሳብ ብቻ ነው ያለባችሁ እንጂ አታደርጉትም አትገቡበትም። ስለዚህ የማታደርጉ ነገር ባታስቡ ደግሞ መልካም ነው ብዬ አስባለሁ። በተለይ ደግሞ ክርስቲያኑም ሙስሊሙም አሁን ትልቅ ጾም ለን ያለ ነው። ስለዚህ ሌላ ሌላ ነገር ባናውራ፣ እውነት ስነግራችሁ ማለት ነው። በጣም ሚያስጠላ ሚያስጠላ ቃላቶች እየተናገራችሁ ከናንተ የማይጠበቁ ነገር እነሱን ለማለያየት የምትሞክሩ ሰዎች ተረጋጉ። እውነት ነው የምላችሁ፣ ተረጋጉ ብትረጋጉ መልካም ነው ብዬ ነው አስቡ። ምክንያቱ ሰው ልጅ ከተረጋጋ ማለት ነው ብዙ ነገር ስለሚያገኙ ብዙ ደረጃ ስለሚደርሱ ብዙ ነገር ላይ ስለሚያየው ማለት ነው ስለዚህ ተረጋጉ ለማለት ወዳለሁ እኔ እውነት ስነግራችሁ ማለት ነው። ስለዚህ መረጋጋት ያስፈልገናል። ማናችንም ከተረጋጋ ነው ትልቅ ነገር ላይ እንደርሳለን።